ላይፍ ውስጥ ላይ የመጥፎ ነገር ደግሞ ላይ ኦ ማይ ጋድ ነገር ነው። በጣም ትልቅ ትልቅ ትምህርት አሁን ወዴት እንደሚሄድ አቃለሁ። ማን የክረምት ጎርፍ ሰብስቦ ሊያመጣብኝ የማይችለውን ሰው ነው ቲክታክ ሰብስቦ ያመጣብኝ። እቺ በቀደማ ጉዳይ ደግሞ ሙሉን ቆሻሻ ነው ጠርጎልኝ ያስወጣው ከቤቴ። ሙሉ ቆሻሻ ጠርጎ ነው ያስወጣልኝ። አንድ ሰው አስቀረው ሰላም ሀቢባ ፍቅር፣ አንቺ አትመሰገኝም፣ አንቺ የኔ ነሽ። ባጫ ተሳዳቢ ነበረ። ከዛ በኋላ መቶ ይቅርታ ጠየቀ። ባጫ የሚመሰገን ወይ? ባጫ እና አይ፣ ስለ ጌሞ አይደለም ሲፎ ምናምን የምትሉት ስለ ጉዳዩ ነው ያልኩት። ስለ ጉዳዩ ነው ያልኩት። ባጫ አልኩኝ እኮ ነው፣ እላይ እና የምሬ ነው። ውይ የአሁኑን አሁን ጆይን ብላለች። አላውራም አድርሶልኛ ብለዋል። የምሬ ነው። ዛሬ ሞዲሬተር ያለው ሰው አልመጣም። እዚህ ቤት ኪዱም አልመጣችም። አይ አንቺ የጠራሽን ስም ኧረ ኮመንት ግን ብቻ በጣም ጥሩ ነበረ። በጣም በህይወቴ ውስጥ ትልቁን ትምህርት ያስተማረኝ ነገር ነው። በጣም ትልቅ ትልቅ ትምህርት። አሁን ወዴት እንደሚሄድ አውቃለሁ። የክረምት ጎርፍ ሰብስቦ ሊያመጣብኝ የማይችለውን ሰው ነው ቲክታክ ሰብስቦ ያመጣብኝ። እቺ በቀደማ ጉዳይ ደግሞ ሙሉውን ቆሻሻ ነው ጠርጎልኝ ያስወጣው ከቤቴ። ሙሉ ቆሻሻ ጠርጎ ነው ያስወጣልኝ። አንድ ሰው አስቀረው፣ በቃ ሙሉ ቆሻሻ ጠርጎ ያስወጥተው። አሁን አይኖ በቃ የት እንዳለው አቃለኝ። አሁን በፊት አላቅም የት እንዳለው ምን እንደማውራው ላላቅም፣ ዘመዴን አላቅም። የምሬን ነው ዘመዴ ማን እንደሆነ ለይቼ አላቅም። ጠላቴ ማን እንደሆነ ለይቼ አላውቅም። በቃ ወዳጄን ምንም በቃ የተቀዣበረ አይነት ላይፍ ነው የነበረኝ ማለት ይቻላል። ይሄ በቀደም የተከሰተው ነገር ግን ጌሙን ተውት። የፈለገ ሰው ይመጣል፣ የፈለገ ሰው አይመጣም። እንዳዝማረር ምን ሪቦኛ አደለም የተጫወትኩኝ፣ ተቸግሬ አደለም የተጫወትኩኝ። ቴክስትቴክስቱ ማውጣት ይቻላል። ልጅቷ በጣም ወዳጄ ነች። በቃ እንጫወት እኔ ከሌላ ሰው ጋር መጫወት ፈራለሁ ምናምን ስትለኝ፣ እሷም ለጌ መድሽ ነች ተጫወትን። በጉዳዩ ነው ያልኳችሁ። ነው ግን በቃ አልሐምዱሊላ ነው ያልኩኝ። ሳስበው ራሱ ባይከሰት እንደዛው እውሩ ነበር የሚቀጥለው ነው ያልኩኝ። እውር ላይ እውር ነበርኩኝ በላይፌ ውስጥ እና ስለ ማንም ማውራት አልፈልግም። ማመስገን የሚፈልገውን ሰዎችን አመስግኛለሁ በደንብ አድርጌ። ላይክ ልዕልትን አላመሰግናት ከምስጋና በፊት ልዕልትን ይቅርታ ነው የሚጠይቀው፣ ጠይቂያታለሁ አሁን ቪዲዮ ልክ ሲገባ እንዳደረኩኝ። ቀጥዬ ደግሞ አመሰግናታለሁ። ኢቭን ቃል የሚገባው በፊትም ባዚ መልስ ሰጥቸዋት አላቅም ስሰድቤ ደግማ እንኳን እንደፈለገች ብታደርገኝ ወላሂ መልሰል ሰጣትም ሰው በቃ በወደቃችሁበት ሰው ጊዜ ሰው ሆኖ ከተገኘ ምንም ማለት አይደለም። የሌላው ጊዜ ምንም ማለት አይደለም ነው። መጀመሪያ ይቅርታ ነው መጠየቅ ያለባት የት አለ እ እንዴት ነው የሚሰጥሽ? ይኸው ፍቅር ሰጥቼሻለሁ። እሷ በቃ ይቅርታ በጣም ይገባታል። ምንም በማታቀው ላይክ ማለት በጣም ትክክል በሆነችው ነገር ቪዲዮ ተልኮልኝ ቮይስ ተልኮልኝ እኔ በቃ የተነገረኝንን የማምን ሰው ነበርኩኝ፣ ባይቶ ከዛ በኋላ ሙሉ የቃላቶች ያላናድዳትም፣ በልጆችሽ ይድረስ በጣም ስህተት ነው በጣም በህይወት የተሳሳትኩኝ ነገር። ለዛም ነው መልስ ያልሰጠት አንድ አመት ሙሉ እንደዛ ስንጣላ ማለት ነው። በመቀጠል አስቦት እንግዲህ እኔ እንደውም የመጀመሪያ አይምሮ ውስጥ የመጣች ያ ነገር ሲባል እሷ ነበር። በቃ በዚህ ተጠቅማ እንደፈለገች ልትጫወትብኝ ትችል ነበር። እውነት ይሁን ሐሰት፣ የፈለገችውን ማድረግ ትችል ነበር። ግን ሁሉንም ነገር ትታ እኔ፣ ሁሉም ሰው ይልክብኛል፣ ሁሉም ሰው ይልክብኛል ምንድን ነው ብዬ ተብሎ ካው ተጨጨ አዩ ታውስ ጆክ ደላ ኦማ አሃው እንዴት ሊሆን ቻለ? እናም እና ትንሽ ወደ ባሻን እና ጥምባይ ነው የመጣው እዛን ሰዓት። ይኸው ነው ላይክ ያስቀየማችሁት ሰው እንጎ እንግዲህ መጥቶ ሲቆምላችሁ እናም፣ ያስቀየማችሁት በህይወታችሁ ውስጥ ያስቀየማችሁት ሰው ተመልሶ የእናንተ ጠበቃ ሲሆን አስቡት ዝም ብላችሁ ከዛ በኋላ ምን አደረኩኝ? ይቅርታ እንኳን ቢጠይቅ ይቅርታ ያይፈታው አይነት ነገር መጣብኝ ማለት ነው። ይኸው ግን አንድ የሚነግራችሁ ነገር ምንም ቢከሰት እዚህ ምድር ላይ ምንም ቢከሰት ብትሞቱ ላይክ ሰው ብት ልሸፍንላችሁ የሚችለው ነገር የራሳችሁ ሰው ወንድማችሁ ወይ እህታችሁ ብቻ ነው። ይህን ነገር ማኑ ያለበለዚያ፣ እኔ ያለሁላችሁ ያለው አብሯችሁ ቡና የጠጣ አብራችሁ ያማ አብራችሁ ምን ያደረገው ጥሏችሁ ይሄዳል። ይሄንን ይወቁ፣ ይሄንን ይወቁ፣ ጥሏችሁ ይሄዳል። ስም ይሰጣችኋል። በጣም ላይክ መጥፎ ደረጃ ይወስዳችኋል። ባዳ ባዳ ነው። ላይክ ውደዱት ሰው ጥሉ ምናምን እያልኩ አይደለም። ኢቭን እኔ እኔን ለመጣል ብዙ ነገር ያደረጉትንን ሰዎች በፊት እንደቀልድ ነው ወጥቼ ለሰው መልስ የሚሰጠው አይደለም። ወላሂ መልስ አልሰጥም። አላህ መልስ ይስጣቸው። የሚያምኑት አምላካቸው መልስ ይስጣቸው። ግን ኢቭን በቃ የሆኔ ነገራችሁ የሚገናኝ ሰው መሆን አለበት። ደም ደም ነው በቃ አውጥቶ አሳልፎ አይሰጣችሁም ምናምን ነገርኳቸው። ከዚህ በኋላ ለዘላለም አብረን እንኖራለን እያልኩ አደለም። ልቀጠቅጠኝ ትችላለች ነገ ተነስታ፣ ግን ምንም ማለት አደለም ነው በላይፍ የሚመጣ ነገር አደለም። ያ ነገር ወደ ላይፍ ሲመጣ ለላይፍ ሲመጣ ለነፍስ ሲመጣ የሆነ ነገር እህት እህት ነች መቼም። ያንን ነው የተማርኩበት። አሁን በቃ ላይፌ ጸዳ። በቃ በጣም ይሄ አሳዝገሰሱ ከላዩ ላይ ተገፏል። ኧረ ሜሊ አም ግድ አም ሞር ዛን ግድ ነው። ሰርፕራይዝ ከባድ ነው በላይፍ ውስጥ ላይክ የመጥፎ ነገር ደግሞ ላይክ ኦ ማይ ጋድ ሜሊ ምን ሆነሻል? እኔ ግፍት አልፈልግም። አኖዩ እና ኪዳየ የእኔ ትንሽ የእውነት ኪዳየ ከእኔ ጋር ውላ ነው የተቀጠቀጠችው እና በጣም ነው የማመሰግነው። በጣም ኪዳየ የኔ እናት ኤልዬ ላይፍ ውስጥ የመጥፎ ነገር ደግሞ ኦ ማይ ጋድ ሜሊ ምን ነው ይሻል እኔ ግፍት አልፈልግም አኖዩ እና ኪዳየ የኔ ትንሽ የእውነት ኪዳየ ከኔ ጋር ሁላ ነው የተቀጠቀጠችው እና በጣም ነው የማመሰግነው በጣም ኪዳየ የኔ እናት ልል የሰው ልክ የምሬን ነው በጣም። ጠቅ ሞቼ ነው የማመሰግናት። ሞቼ ኪዳ ያለች እንዴ? አስገባት የምትለው የለችም እኮ ኪዳ። እዚህ ኪዳ የለችም። ጉዳይ እየተጫወተች ነው። አይ እና እላችሁ ያለው የምሬ ነው። መርዟ መጥፎዋ እኮ እቺ ክፉዋ የተባለች እህታችሁ ትሻላችኋለች በህይወታችሁ ውስጥ። ኢቭን ምድር ላይ የምንኖረው ኑሮ ደግሞ አለ አይደለ? ወገኖች ምድር ላይ የምንኖረው አለ አይደለ? ፈርስት ለፋሚሊ ስጡ። ፋሚሊ ታማችሁ፣ ፋሚሊ ናችሁ፣ ሞታችሁ በቃ ፋሚሊ። ምንም ብትሆኑ፣ ወንጀለኛ ብትሆኑ፣ ሌባ ብትሆኑ ብትታመሙ ሰው ሰው ማስጠጋ በሽታ ኑሮባችሁ ፋሚሊ